ሰላም ጤና ይስጥልኝ። ዛሬ ቤት ውስጥ ትንሽዬ አምባሻ እንዴት እንደምንሰራ አብረን እናያለን። ሁላችሁም ተመልከቱ። ዱቄት እናረጋለን። በምፈልገው መጠን የምትፈልጉትን ዱቄት ለክታችሁ ማድረግ ትችላላችሁ። በኩባያ በሳም፣ በፈለጋችሁት መጠን ትለኩና ዱቄት ታረጋላችሁ። ዱቄታችሁ ላይ እርሾ ታረጋላችሁ። እርሾን አብራችሁ ዱቄቱና እርሾን አብራችሁ ታደባልቁታላችሁ። በደንብ ታደባልቁት አላችሁ። ጨው የምትፈልጉትን መጠን ትጨምራላችሁ። እዛ ሁሉንም አብራችሁ ካቀላቀላችሁ በኋላ ቤት ውስጥ አምባሻ እንዴት እንደምንሰራ አብረን እናያለን። ሶስቱን ካቀላቀልን በኋላ በውሃ በደንብ አድርገን እናዋህዳቸዋለን። አምባሻ ቤት ውስጥ እንዴት እንደሚሰራ አብረን እናያለን። ይኸው እንደዚህ ጥቅልል አድርገን በምንፈልገው መጠን አምባሻ ለመስራት አዘጋጅተናል። ከዚህ በኋላ ለሀያ ደቂቃ ያህል ሊጣችንን ያዘጋጀነው ከድነን እናስቀምጣለን ማለት ነው። እንደዚህ ክድ አድርገን እናስቀምጠዋለን። ያዘጋጀነውን ሊት አሁን ደርሷል። ቆንጆ ሆኗል። ባዘጋጀነው ፍሪ ላይ ገምጠን እንሸልማለን። ዘይት እንቀባለን። ሥራችንን ለመሸለም ዘይት እንቀባለን። ለላስቲክም ይቻላል። እኔ ግን እንደዚህ ዘይት ገልብጬ ዘይት ቀባዋለሁ። እንደዚህ በደንብ አደርጉና ያዘጋጃችሁት ላይ እዛ ለመሸለም እንጠፈጥፈዋለሁ። አዘጋጀ ነው ሹኪያ እንደምንፈልገው መጠን እንሸልመዋለን ማለት ነው። በምንፈልጉት ነገር ቅርጽ ማውጣት ትችላላችሁ ማለት ነው። እንደዚህ አድርገን ባዘጋጀነው ምጣድ ላይ እናደርጋለን ማለት ነው። አሁን ያዘጋጀሁት ምጣድ አለ ምጣዴ ላይ አምባሻዬ አያችሁት? እንደዚህ አድርገን ምጣዳችን ላይ ካረግን በኋላ መክደን ነው አሁን ያለብን። እንከራታለን ያችሁት፣ ቆንጆ ሆኗል። አሁን እንገለብጣለን። ዋው! አምባሻ፣ ምርጥ አምባሻ ሆኗል። እንደዚህ ገልብጠን አሁንም ትንሽ ሰዓት ደግሞ ከድናን እስከምትበስል እናየዋለን። አሁን አያችሁ፣ በቆንጆ ሁኔታ በስላለች፣ አሁን እናወጣታለን ማለት ነው። ይኸው አሁን በቆንጆ ሁኔታ በስሏል። ደስ ይላል። ደስ የሚል አምባሻ! ዋው ዋው! ይኸው አምባሻ እንደዚህ ይሄንን ይመስላል። ሁላችሁም በቤታችሁ ሞክሩት፣ እዩት። ደስ የሚል ቆይታ ነበር። ቻው ቻው፣ ሰላም ሁኑ። ቻው ቻው።